ጀነት ውስጡን ይማረካል፣ እንደዚህ ነው ጀነት የሚያምር ቦታ የውቦች ሰገነት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ግድት ተከበሪ ሰዎቻና ቤተሰቦች በያላችሁበት አላህ ህዝብነት ረሕመት ከእናንተ ጋር ያድርግ። ዛሬ ደግሞ ጀነት በሚል ርዕስ መጥቻለሁ። ጀነት ምንድን ነው? ለእናንተ ምንስ ነው? እኛስ የጀነት ነን? ጀነት የምንገባ ሰዎች ና ምና ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሻላይቅ በማድረግ አጠናክሮኝ ማለት ነው። እሺ ጀነት ባሮቹን ሊያወርሳት አላህ ያበጃጃት፣ እሱ በችለታው ለጉድ ያቆነጃት። ማርጀት ማርጀት መሸምገል የሌላት መጃጃት የሚቾት የጸሎት እጽብ ድንቅ ነጃት፣ በደስታዋ ብዛት ልብ የምትሰውር ሰውንም ጅንንም በፍቅር የምታስር፣ በዝናዋ ብቻ ሰው የምታሰክረው። ጸጋዋ ሲነገር እኮ ነው የምታምረው፣ የጀነት ውበት በምን ልናገረው። ወደ ጀነት ሀገር ሁሉም ይናፍቃል፣ የአላህ ብነት ይዞ የተስፋ ቃል። የዛች ሀገር ፍቅር እንዴት ይደበቃል? አላህ የዘይናት ለጉድ ነው ይደንጋል። ለማንም ፍጥረታት ስሙ ይታወቃል። የጸጋው ብዛት ተቆጥሮ መቻልቃል። ቃል የጸጋው ብዛት ተቆጥሮ መቻል ቃል የማይ ጀነት ጀነት የተውሂድ ባለቤት የጀግና ሽልማት ደስታ የሚጠነን ስሟን ስንሰማት ረሀብ ብረዛት የለም ውሃ ጥማት ተሰብስቦበታል የምቾት ቅመማት ጀነት ሰው የሚታደላት መልካም በመስራት ነገ በአኺራ የደስታችን ምስራት የጭንቁ ፍረጃ የጨለመው መብራት ጀነት ነው ፍጻሜው በሱና መመራት። ይህ አማራጮች ነፍጻሜው ኩራት። ጀነት በከባባድ ነገር ዙሪያዋን ከበባት፣ ድንቅ አድንቅም ሁሉ ውስጧን ጨመረባት። ለባሮቹ ብሎ አላህ የገነባት! መታደል ነው አዎ ወደ ጀነት መግባት። ጀነት ውልዳኑን መኸለድ በዛ ሲንሸራሸር ለእርሷ የታደለው ውስጧ ሲገማሸር እኖርባት ተብሎ ዘላለም ሲበሸር! ያአላ! ውስጥን ይማርካል፣ እንደዚህ ነው ጀነት። የሚያምር ወብ ቦታ የውቦች ሰገነት፣ የሚያምር ወብ ቦታ የውቦች ሰገነት፣ ከሀሳብ የራቀ የሚጣፍጥ እውነት፣ ከሽርክ ለራቀ በተውሂድ ለጸና፣ ጉዞ ለጨረሰ በነብዩ ሱና ጉዞ ለጨረሰ በነብዩ ሱና ከአርሹ ባለቤት ይሸለማልና፣ ከአርሹ ባለቤት ይሸለማል እና ሙስሊም ተዘጋጅ እንደዚህ ነው ጀና። አላህ ኸይር ሱብሐነ ወተዓላ ይወፍቀን ለሁላችንም ጀነትን ማለት ነው። እውነተኛ የወዱም የውሸት አለቆች፣ ሀቅ ይመራቸዋል የጥመት ጠበቆች ሀቅ ይመራቸዋል የጥሙት ጠመሞች። በስኬት መድረክ ላይ ነገ ለመመረጥ ጠንክር ተጓዝ ፍጹም ተስፋት ትኩረጥ፣ ጠንክረህ ተጓዝ ፍጹም ተስፋት ትኩረጥ፣ እውነት አይወዱም የውሸት አለቆች። አብሽራ ትጨነቅ። ሰው ብዙ ያወራል፣ አላህ ተመካሪ ጨለማው ያበራል። ትናንት የወደዱህ ዛሬ ቢሰድቡህም ነብዩ ተመልከት አብሽር ግድ የለህም። የሙሐመድ አሚን የስኬቱ ምስጢር ትናንት የወደዱ ዛሬ ቢሰድቡህ ነብዩ ተመልከት አብሽር ግድ የለህም። የሙሐመድ አሚን የስኬት ምስጢር በአላህ መመካት ነው የለውም ጥርጥር። ጥላ ቢስነህ ሲሉ ግዝፍ እንደ ወርቃ ቢደርስ በደልቤ ሲደርስብህ በአላህ ተመካ። ስለ ሰው ልጅ ከደህ የአላህ ፍጠቶች አሉ። ምድር በየቀኑ እንዲህ በማለት ጌታዋን ትጣራለች። ጌታዬ ሆይ የሰው ልጅ ልዋጠው ፍቀድልኝ፣ ፍቀድልኝ እርሱኮ ያንተ ሲሳይ እየበላ ነው አያመሰግንም። ተራራም እንዲህ በማለት የጌታዋን ፈቃድ ትጠይቃለች። ጌታዬ ሆይ የሰው ልጅ ላጥብቋ ፍቀድልኝ እርሱ እኮ ያንተ ሲሳይ እየበላ አያመሰግንም። ባህርም በተራዋ ጌታ ሆይ የሰው ልጅ እንዲያስጠፋ ፍቀድልኝ እሱ ያንተ እርዝቅ እየበላ አያመሰግንም ትላለች። ሰማይ ጌታ ሆይ የሰዎች ልጅ አንዳች መክሰፍ ላወረደባት ፍቀድልኝ እርሱ ያንተ ሲሳይ እየበላ አያመሰግንም በማለት ትጠራለች። ፍጥረቶቹ የሰው ልጅን በፈጠራችሁ እናንተ ናችሁን? ይላቸዋል ማን። ጌታችን ሆይ አይደለም ይላሉ። ጥራት የተገባው አላህ እንዲህ ይላል፣ እናንተ ብትፈጥሯቸው ታዝኑላቸው ነበር። የነሱን ገዳይ ተውልኝ እስኪ። ከነሱ ወደ እኔ የተመለሰ የተጸጸተ እኔ ወዳጅ ነኝ። እኔ እኮ እናንተ ለልጆቹ የምታመዝኑ በላይኛው ነባሮች አዛይ ነኝ ከነሱ ወደ እኔ ተጸጽቶ የተመለሰ አንተ ተውበት አድርጌ ሆይ እንኳን ደህና መጣህ ብዬ ከርቀት እቀበለዋለሁ። ወንጀል ሰርቶ ከኔ ለሚሸሸው ደግሞ ወደ እርሱ ቀርቤ ባሪያዬ ወደየት ነው የምትሄደው? ከእኔ ውጭ ሌላ ጌታ አገኘ፣ ከእኔ ውጭ ሌላ አዛኝ የሆነ ጌታ አገኘ የምትሸኝ በማለት እጠረዋለሁ። ያሙኛል አትበል። ሰው ልማደኛ ነው። ፍረስ

እንዳንዱ ሰው ጆሮ አይሞላውም። ስማ ግን ደግም አትቀበል፣ በአቋምህ ላይ ጽና። ያሙኛላት ትበል ከወንጀል ብትገባ ቢሻህ ተጨማልቀ ሀቅ ላይ ብትጸና በሱና ላይ ጸድቀ የስኬት ህይወት ብትኖር ባይት ትኖር ነውርህን ፈላጊ እፍ ጾማ ያድርስ ብቻ በእቅድ ተጓዝ አንተም፣ ዝምበላቸው ያንተን ይበሉ እንደፈለጋቸው ከላይታች ታች በሉ ይሙት ይመቻቸው። የታች ሰፈር ሰዎች ሀሜት ነው ስራቸው። ኑር እንደመሻ ኑር ከነፍስህ ጋር ከልቡ ይጠፋል ምላስ የሚፈራ ሀሳብ ግልጽ በቅን በጠጠራ ለሀሜት አትቅለጥ ጽና እንደተራ ውሳኔ ፈጽሞ ከአቋማት ዘን ውስጥ አዳምጠው ከውጭ አትቀበል። ላተከተስ ማማ ያሙኛል አተበል እውነት ነው ስብሃን ወተአላ ሁላችንንም እንግዲህ አላህ የጀነት ያድርገን፣ ምርጥ ስራ የምንሰራ ጀነትን የሚወፍቀን ለሰው ልጆች ደግሞ ጥሩ አሳቢ የምንሆን አላህ አድርገን። እና ቪዲዮ ደስ ካላችሁ ላይክ ሸር አድርጎ። እንግዲህ ሁላችንም ብንሆን የሰው ልጆች ወንጀለኛ ነን። ሁላችንም የአደም ሁሉንም ማድራጊ አላህ ስብሐነሁ ወተዓላ ስለሆነ፣ ወደ አላህ እንመለስ። ሁላችንም ልል ያልኩ ከዚሁ እሰናበታችኋለሁ። ቪዲዮውን ግን ላይክ ሸር አድርጉ። እወዳችኋለሁ ማለት ነው። ወጥቶ ከመቅረት ሁሉ አላህ ይጠብቀን። አላህ ይጠብቃችሁ። በያላችሁበት የአላህ እዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ እሰናበታለሁ። አላህ ስብሐነሁ ወተዓላ ኸይረ ነገሩን ሁሉ ይወፉቀን፣ ይወፉቃችሁ ማለት ነው። ባይባይ ውዶችዬ። መልካም ጊዜ መልካሙን ሁሉ እመኛለሁ። ቪዲዮን ላይክ አድርጉ፣ ሼር አድርጉ። ሺ አመሰግናለሁ።